ቀጠናዊ የኢኮኖሚ ማህበረሰቦች የአፍሪካን መጻኢ ጊዜ የተሻለ ለማድረግ ትብብራቸውን ማጠናከር እንደሚገባቸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገለጹ። ቀጠናዊ የኢኮኖሚ ማህበረሰቦችና የአፍሪካ ህብረት ኮሚሽን የጋራ ስብሰባ በበይነ መረብ ተካሂዷል። በስብሰባው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን የጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁና የቀጠናዊ ኢኮኖሚ ማህበረሰቦች አመራሮች ተሳትፈዋል። የኮሚሽኑ ሊቀመንበር ቀጠናዊ ተቋማትና አደረጃጀቶች የህብረቱ ምሰሶዎች መሆናቸውንና ለትስስር ለሰላምና የማይበገር አቅም ለመገንባት አስፈላጊ እንደሆኑም ገልጸዋል። ድንገተኛ ክስተቶችና ቀውሶች በምታስተናግደው ዓለም ላይ የጋራ ምላሽና ስትራቴጂካዊ እርምጃዎችን መውሰድ እንደሚገባም አመልክተዋል። ሰላም ለልማትና መረጋጋት መሠረታዊ የሚባል ጉዳይ እንደሆነም አስገንዝበዋል። ከባለ ብዙ ወገን ዲፕሎማሲ አኳያም አፍሪካ በቡድን 20 ያላትን ተሳትፎ የጋራ ትብብርና አንድነት ያስቀደመ መሆን እንዳለበት አመላክቷል ሲል የዘገበው ኢዜአ ነው። የብሪክስ አባል ሀገራት በአረንጓዴ ትራንስፖርት ያላቸውን ትብብር እንዲያጠናክሩ በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ጥሪ አቀረቡ። የብሪክስ የትራንስፖርት ሚኒስትሮች ስብሰባ በብራዚል መዲና ብራዚሊያ ተካሂዷል። ኢትዮጵያ በስብሰባው ላይ በትራንስፖርት ዘርፍ ያስመዘገበቻቸውን ለውጦች አቅርባለች። አዲስ ግዙፍ አየር ማረፊያ ግንባታ፣ የአየር ማረፊያዎች ማስፋፊያና ደረቅ ወደቦችን ጨምሮ የትራንስፖርት ዘርፉን የማዘመን ግብ ያላቸው ከፍተኛ የመሰረተ ልማት ፕሮጀክቶችን ለማሳያነት ቀርበዋል። በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ኢትዮጵያ የአፍሪካ አቪዬሽን ማዕከል የመሆን ግብ እንዳላት ገልጸዋል። አፍሪካ በአየር ትራንስፖርት ከተቀረው ዓለም ጋር በማስተሳሰር እድገት፣ ትስስርና ዘላቂነት እውን ለማድረግ እየሰራች እንደምትገኝም ተናግረዋል። አምባሳደሩ የብሪክስ ሀገራት በአረንጓዴ ትራንስፖርት ያላቸውን ትብብር እንዲያጠናክሩም ጥሪ አቅርበዋል ሲል የውጭ ጉዳይ ሚኒስቴር አስታውቋል። መንግሥት ቱሪዝም የዓለም አቀፍ ትብር አማራጭ ለማድረግ እየሰራ እንደሚገኝ የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። የኢትዮጵያን ቱሪዝም የሚያስተዋውቅ አፍሪካ ትራቨል ሾ ሚዲያ ኤቨንት የተሰኘ ሁነት በለንደን ተካሂዷል። በሁነቱ ላይ ተቀማጭነታቸውን በዩናይትድ ኪንግደም ያደረጉ ከአርባ በላይ ጋዜጠኞች፣ የጉዞ ጸሐፊዎችና የሚዲያ ባለሙያዎች ተሳትፈዋል። በለንደን የኢትዮጵያ ኤምባሲ፣ የቱሪዝም ሚኒስቴርና አፍሪካ ትራቨል ኮኔክት የተሰኘ የዓለም አቀፍ ማህበር ፕሮግራሙን በጋራ አዘጋጅተውታል። የቱሪዝም ሚኒስትር ሰላማዊት ካሳ በበይነመረብ ባስተላለፉት መልእክት የኢትዮጵያ የቅርስ ስፍራዎች መልካም ድሮችና የባህል ልማዶች ከዜጎች የዕለት ተዕለት ሕይወት ጋር የቀጥታ ግንኙነት ያላቸውና ለዘላቂ ቱሪዝም ልማት ቁልፍ ምሰሶዎች መሆናቸውን ገልጸዋል። የኢትዮጵያ መንግሥት የቱሪዝም ዘርፉ የኢኮኖሚ እድገት የለውጥ ሞተርና የዓለም አቀፍ ትብብር አማራጭ እንዲሆን ጥረቶች እያደረገ እንደሚገኝም አመልክተዋል ሲል የውጭ ጉዳይ ሚኒስቴር በድረ ገጹ አስነብበዋል።